ይህን ያርግ ምን ናርግ። አንድም ቀን እኮ ግን መተሽ ነው የምታውቂው። ፊትህ እንደዚህ ቸንቧ ሲልደስ ማለቱን ባቅ ኖሮ ይሄኔ ግማሽ ፊት አይኖርልም ነበር። ደግሞ ጥንካሬው ቆይ፣ እስፖርት ጀመርሽ? እንደ ናፍቆት ነው እንጂ እና የመጨረሻ ነው ወይስ ጥፊው ይቀጥላል? ጥፋት ከገጠለማ ጥፊው ይጨምርባል። ደግሞ አንዳንዴ ካማረኝ ታውቃለህ። ግን እማዬ ሶስታችን እንደዚህ ቁጭ ብለን የምናወራበት ቀን በጣም ናፍቋት ነበር። እኔ ግን አረፈድኩኝ። ከነጭራሹ ባላገኘ ምን ነበር የምንጠኝ? ሁላችንም እያለንበት በጣም አርጋሚ ጊዜያቶችን ስናሳልፍ ነበር። ግን እኮ ጨካኝ አልነበርክም። ግን ደግሞ ፈሪ ነበርኩኝ። አንተ ፈሪ ባልሆን ክፉንም ደጉንም ጊዜ ከእናንተ ጋር ለማሳለፍ ድፍረቱ ይኖረኝ ነበር። እኔ ግን ከዚህ ይልቅ መሸሽን ነበር የመረጥኩት ትክክል ያልሆነውን ነገር ለማስተካከል ስ ትክክለኛ ባልሆነ መንገድ ነበር ስጓዚ ነበር። አይማ ኖረሽልኝ ግን በጣም ደስተኛ ነበር። ሆነ ጨዋት ግን እያመረኝ ነው። እየጠፊ አይደለም። እባካችሁ ከዚህ በላይ እንዳታስቆሙ። ይቅርታ፣ ደስታችሁ ይሆነ የሚጋባ መንፈስ አለ። እንደባለፈው ካጠፋ ጥፊው እንደሚቀጥል እየነገርኩት እኮ ነው። ትችያለሽ። እኔ የማግዝሽ ይመስለኛል።

ያው ትንሽ ናፍቆት ሽንገታ፣ አላረግብሽም። ትችላለህ። እሺ ዶክተር ያጨነቅት ትመስላል። የተወሰነ በዚህ ጉዳይ ላይ ለማውራት ይመስለኛል ይፈልገኛል፣ ማለት ይቻላል። ደስ ይለኛል። ማበኝ ምንድን ነው? ያን ያህል እንኳ ጥሩ ነገር አለው ብዬ አላስብ። ጥሩም ሆነ መጥፎ ለእኔ ግድ የለኝ። በዚህ ሰዓት ደግሞ የአንተን የትኛውንም ሸክም ለመሸከም ዝግጁ ነው። ሀረጋሁን የምነግርህን መስማት የለባትም። ችግር የለም። ነገር ዶክተር ፈጽሞ መጨነቅ የለባትም። በጣም ትሪትመንት ትፈልጋለች። ይህን ስልህ ደግሞ በጣም መጋነን የለበትም። ስላመማት ብቻ የተለየ ትርኢት እያደረግናት እንደሆነ ፊልም ማድረግ የለባትም። አታስብ ዶክተር አንተ ለረጅም ጊዜ ከባድ ሸክም ተሸክመሃል። አሁን ደግሞ ሼር ማድረግ ግዴታ ያለብኝ ይመስለኛል። ጣቶቹ ለወደኛ እየተቀሰሩ ነው። በምን ምክንያት ፖሊሶቹ? ማዘር የሆነ ሰውን እንዳቆሰሉ ወይ ደግሞ እንደገደሉ ያምናሉ። አይ፣ የሆነ ሰው ሳይሆን ዘበነ ራሱ። ምንም ማረጋገጫ የለ ነው ዶክተር ማረጋገጫ የለንም ማለት እኮ ዘበነ አይደለም ማለት እኮ አይደል። ዘበነ እንደሆነ ግን ልናረጋግጥላቸው ይገባል። እሱን ነገር እኮ ከማንም በላይ እኛም ፈልጓለን። አይደል እንዴ? ቆይ ዘበነ ሞቷል ብለህ ታምናለህ አብጂ? ወይ ደግሞ ነቅዬ ከሆነ ብቻ ነው ያንን ነገር ላምንም ይችላል። ስለዚህ በህይወት እንዳለ የምትጠረጥረው? አልጠረጥርም እና በትክክልም በህይወት እንዳለ አምናለሁ። እሺ ልክ ልትሆን ትችላለህ፣ ግን ማዘር እጅ ላይ በደም የተጨማለቀ ቢላ ነበር። አዎ። እሺ ወደ መጀመሪያው መንደርደር ያን መለስ። ማዘር እንዳልከው ዘበነም ሊሆን ይችላል አኩስ ለው ወይ ገለው ሊሆን ይችላል። አልገባኝም። ደግመ እየጠየቀኝ ነው እንዴ ዶክተር? አንተ አዎ ወይ አይደለም ብለህ እንድትመልስልኝ ብቻ ነው የፈለግኩት። እሺ አዎ። ጥሩ የሆነ ሰው ካለ የት እንዳለ፣ ከሞተ ደግሞ ሬሳው የት እንደገባ ምርመራ ላይ ናቸው። አሁንም አልገባኝም። እዩ ልክ የሆነ ሰው ሞተ ወይ ቆሰላልን እንጂ ወይ ህይወቱ፣ ወይ ደግሞ ሬሳው የት እንዳለ። አዎ ይህ ሰው በህይወት ከነበረ አምልጦ ራሱን ሰውሯል። ትኩረት የሚሰጠው የመጀመሪያ ጥርጣሬ ከዛ ውጭ ከሆነ ግን የሆነ ሰው ሬሰውን አሽሽቶታል። እንዲህ ደስተኛ ሆነ ስላየሁሽ በጣም ደስ ብሎኛል። እኔም ራሴን እንደዚህ ደስተኛ ሆኔ ካየሁት ረጅም ጊዜ በኪራ ማለቴ በኪሩቤል መምጣት ነው እንደዚህ ደስተኛ ሹ እንደዛ ቤል ያው፣ አሁን ደግሞ ብቻዬን በቀረብበት ሰት ስለመጣ በጣም ደስ ብሎኛል። ትወጃለሽ ወንድም አይደል? ግን አንድም ቀን እዚህ ቤት ስለሱ ስታወሪ ሰምቼሽ አላውቅም። እንዳይናፍቀኝ እንዳለበሳጭበት አይደለም። ስሙን ማንሳት፣ ስለሱ ማሰብ ራሱ አልፈልግም ነበር። እንዲሁ ነሽ። ስላየሽ በጣም ደስ ብሎኛል። አመሰግናለሁ። አውቃለሁ እኔ እና አንቺ ተስማምተን አናውቅም ነበር። አረ እኔ ነበረውን ሁሉ ረስቼዋለሁ። እውነትሽ ነው። ይሄው አሁን ጨዋ ሆነሽ እያወራሽኝ አይደል? ደግሞ እኮ ከጥቂት ቀናት በፊት አጠገባችን ነበረች። ያው ግን አሁን ለብቻችን ነን። እማ ከመሞቷ በፊት ስለዚህ ነገር ጠይቀሽኝ ወይ ቁጭ ብለን አውርተንበት ቢሆን ኖሮ ቀድሜ አፈርም ለብሰው ነኝ ብቻዋን ጥያት እዚህ ዓለም ሊሄድ ነው ልሽ ነበር። ህይወት ግን መች ፍጻሜዋን ሰጥታሽ በሞት እንደመርታሽ አታቂም። ዛሬ ነገ ወይ ተነጉዳ ብቻ አላቅም። አንድ ቀን አንድ ቀን እችላ ለምትን ሄዳለን። እኔ ደግሞ ማንንም እንደተቀየምኩ ማንንም ፊት ነስቼ መሞት አልፈልግም። ጥሩ አርገሻል። ተነጋግረን ተግባባን ማለት ነው። እና ጓደኛሞች ልንሆን እንችላለን ቆይ አሽቶታል ስትል አልገባኝ ማለቴ የማዘር ገዳይ ብቻውን አልመጣም የሆነ ሰው መድቦ ነበር ማለት ነው ምናልባት ያልጠበቁት ነገር ሲፈጠር ሬሳውን ይዞ ተደብቋል ይሄ የመጀመሪያው መላምታችን ነው እሺ ሁለተኛው ሁለተኛው የቤተሰብ አባል የሆነ ሰው ሬሳውን ደብቆታል ወይ ደግሞ በሕይወት እያለ እንዲያመልጥ አድርጎታል። አጠር ባለ አማርኛ ማዘር ላይ ወንጀሉን የፈጸመው ግለሰብ ከመካከላችን አንዱ አስወግዶታል ማለት ነው። አልገባኝም። እኔ ወንጀሉ በተፈጸመበት ሰዓት ሱፐርማርኬት ሲሆን ዶክተር እና አረግ ደግሞ ሆስፒታል ነበሩ። ዶክተር እኔ ስለዚህ ምንም አውቀው ነገር የለም። ይህ ሰው ዋጋ ከፍላ ያሳደገችህን እና ደግሞ ከሕይወት በላይ የምትወዳት እናትህን ገለታል። ፊት ለፊት እንደዚህ አይነት ተግባር ሲፈጽም የምታገኘው፣ ቆይ ምን ታደርገው ነበር? እንዴ ምን አይነት ጥያቄ ነው? እቆሮ ጣጥመው ነበር። ቆይ ቆይ አልገባኝም ለማለት እየሞከርሽ ነው? እኔ ምንም ለማለት እየሞከርኩ አይደለም። ይሄ መረጃ ግን ለፖሊሶቹ ትልቅ መረጃ ይመስለኛል። ያ ሰው ማነው ለሚለው ደግሞ ትልቅ ምላሽ ነው። እኔ እኔንን ነገር አድርጌው በምሮ እራሴ ፖሊስ ጣቢያ ሂጂ ሁሉንም ነገር ተናግሬ ከቲና እንዲያደርጉልኝ በኩራት በነገርኳቸው ነበር። ዶክተር አሁንም ቢሆን እሱ የገባበት ገብቼ መቅበር ነው ፍላጎቴ። አንተ ሊዲያ ያለችውን ነገር እንደማታደርግ 100 ፐርሰንት እርግጠኛ ነኝ። ስ ሹ ምክንያቱም ቢያደርገው ለመናገር ምንም የሚያሳፍረው ነገር የለም። የሰው ነፍስ ማጥፋት ነው የማያሳፍረው። ቆየኔ እናት ነፍስ የተዋና ያለ ሊዲያ አሁን አንቺ ግቢ፣ አስፈላጊ ከሆነ እናወራለን። እሺ የእኔን ሀሳብ ግን በይዋነት እንዳትወስዱት አደራ አላለሁ። እሺ ቆይ አሁን ዶክተር ምን ይሻላል? የሰውየውን አድራሻ እንዳጠፋ አንተም የራስህን አድራሻ አጥፋ። እኔ ምንም ማቀው ነገር የለም። ቆይ ለምንደ ማታምኑ ግን ሊዲያ ግቢ። አልትሶ በቃ ግቢ፣ በቃ ተረጋግ ሊዲያ አስበው የሚሆን ሳታስበው አሳማኝ ነገር አንስታለች። ቆይ ዶክተር ሊዲያን አምናት ነው። ፖሊሶች በትክክል የሚጠረጥሩት ይህንን ነው። ስለዚህ መገኘት አለበት። ለማዘር ካለም ፍቅርና ውስጣችንን ከሞላ ይበቀልጥም፣ ተነስተን ሰውየው እንዲሞት ሳንጸል እየቀረን አልመሰለኝም። አሁንም ያ ፍላጎት የመቀየሩን እኔ እንጃ። ሞቶም ይሁን በህይወት ሰውየው የግድ መገኘት አለበት። ስለዚህ አሁን ጣቶች ሁሉ ወደ እኔ ነው ማለት የሚቀሰሩት። የሰው ልጅ በሌለው ስልጣን አሳልፎ መስጠትና መፍረድ ይወዳል። ፈጣሪ ግን እውነትን ከመሬት ላይ አጎንብሶ ሲጭር ከሳሾች አይኖሩም። እሺ እሺ፣ ምን ትመክረኛለህ? ምርጥ ታጋዮች ፈጽሞ የማይናደዱ ናቸው። የት እንዳነበብኩት አላቅም፣ ግን ምናልባት የጥንት ቻይኖች ይመስሉኛል ይህንን አባባል የሚጠቀሙት። ጥሩ አባባል። ኪሩቤል አስታውስ፣ አንተን ነርቨስ ለማድረግ የሊዲያን እጥፍ ሊያበሳጩ ይችላሉ። ስትበሳጭ የምትናገረውን አታውቅም፣ ትዘላብዳለህ ፖሊስ ደግሞ እነዛን ነገሮች ቀጣጥሎ የራሱን ትርጉም ይሰጧል። ለምንድን ምናንደድ ግን ታቃለ ዶክተር? እስኪ ንገረኝ ያቺን ምስኪን እናት ረስተው ስለ አንድ ጨካኝ ነብሰ ገዳይ የተጋነነ ትኩረት መስጠታቸውን እያናደደኛል። በእርግጥ የሚገባቸውን ትኩረት ተነፍገዋል ዶክተር። እሱ አይደለ እንደ እኔን እንደዚህ እንደ ረመጠሳት እየፈጀኛለሁ። ግን ደግሞ ፍትህ ለማስፈን ህጉም ይፈቅደው ነው። እኛን ደግሞ የማይመቸውን መንገዶች ሊጠቀሙ ይችላሉ። አሁን እኛ ላይ የጀመሩት ምርመራ ሞራሊ ኢትስ በቢግ ሼም። ግን ደግሞ ህጉ መረጃ የሚገኝበትን የትኛውንም ቀዳዳ ከመከርከም ወደ ኋላ አይደለም። አንተ ግን ለምደው እየተነደብቻ ነው። ዘ ቤስት ፋይተር ኔቨር ሃንግሪ ጥሩ አባባል። ለማንኛውም አንድ ቦታ ደርሰን እንምጣ፣ ና ሰዎች እኮ ቀሩ፣ ናፈቁሽ። በጣም ቆይቷል እኮ ታውቅሻል። ሰዓት እኮ ገና ነው። ያኔ ቆንጆ ፈሪ ሆነሻል ማለት ነው። አሁን ዘመኑ እኮ ምንም ነገር የማይታመንበት ነው። ይቺ ዓለም ለፈሪዎች ቦታ የላትም። ስለዚህ አትፍሪ። በሚፈራበት ዘመን አለመፍራት ድፍረት ሳይሆን ድንቁርና ነው። ለፍርሃትሽ መሸፋፈኛ ምክንያት እየፈለግሽለት ነው ማለት ነው። እንደ ፈለግሽ ታስቢ ትችላለሽ፣ ግን እውነታውን በምንም እርግጠኛ ልንሆን አንችልም። ሊመለሱ ይችሉ ይሆናል፣ ግን ሁለቱንም መጠበቅ የዋህነት ነው። እንዴት? በጣም ሲጨቃጨቁ ነበር። እኔ እስከማውቀው ዶክተር በጭቅጭቅ ሳይሆን በውይይት የሚያምን ሰው ነው። እንደዛ ከሆነ ችግሩ የወንድምሽ ነው ማለት ነው። የጭቅጭቅ መጠን ይለያያል እንጂ ሁለቱም ግለሰቦች በኃይለ ቃል ኢንቮልቭ ማድረግ አለባቸው። እኔ እስከማውቀው ወንድሜ ዶክተር እንኳን ጮክ ብሎ ሊቆጣ ይቅርና ጮክ ብሎ እንኳን አያዋራውም። ስለዚህ እኔ እየዋሸው ነው እኔ እንደዛ ለማለት ፈልጌ አይደለም። ጣጣ የለውም ህመሙና ሐዘኑ ያነጫነጫል። ትንሽ ዘና ላርግሽ ብዬ ነው። እንደዛ ከሆነ እሺ። የእነ ኤርሚ ጭቅጭቅ ግን የምር የተፈጠረ ነው። ቆይ በምን ምክንያት የተጨቃጨቁት? ማዘር ወድቀው እያጣጣሩ በነበረበት ሰዓት መጀመሪያ አብሯቸው የነበረው ኪሩቤት ስለነበረ ለገዳዩ መጥፋት የመጀመሪያው ተጠርጣሪ ነው። ወንድሜ ምንም ያውቀው ነገር የለም። ይሄ እኮ የኔ ግምት አይደለም የኔ ቆንጆ፣ የፖሊሶች ጥርጣሬ እንጂ። ቢሆንስ ዶክተር አመናቸው ይመስለኛል። ምን? ለዛም ይመስለኛል አሳልፎ ሊሰጣቸው ይዞት ሄደው ሲጀመር እኮ ራሱ ነው መልሶ ወደዚህ ቤት ያመጣው። እንዴት ነው ለፖሊሶች አሳልፎ የሚሰጠው? እሺ አይሰጣቸው ይሆናል፣ ግን ኪሩቤል ተመልሶ እዚህ ቤት መምጣቱ አስፈላጊ ነው ትያለሽ? ሊዲያ አንድ ነገር ልንገርሽ። እኔ ከአሁን በኋላ ከወንድሜ ተለይቼ መኖር አልችልም። እኔም ድጋሚ ስትለያዩ ማየት አልፈልግም። ስለዚህ አብረ መኖራችን እንቀጥላለን ማለት ነው። እሱ ሲኖር እኮ ነው አብራችሁ መኖር የምትችሉት። ሲኖር ማለት እዚህ ከሆነ በቀላሉ ፖሊሶች ያገኙታል። እስኪ ጣራ ተብሎ ደግሞ ከመታሰር የሚያድነው ምንም ነገር አይኖርም። እንደዚህ ሆነ ማለት ደግሞ ኪሩቤልን ድጋሚ ልታገኙ አትችም ማለት ነው። ምናልባት የምትገናኙም ከሆነ በእስር ቤት ብረት መካከል ነው። እሺ ቆይ፣ ምን ላድርጊ ነው የምትኛው? እኔ እንደ ህትም መክርሽ ጉዳዩ እስኪጣራ ለትንሽ ጊዜ ኪሩቤል ከዚህ ገለልብ ለው። አይ እንደሱም አይሆንም። እርቆም ቢሆን ግን በህይወት ቢቆይልሽ ይሻላል። እናታችን ሞታለች። ድጋሚ ሱም እንደ ወንጀለኛ ኔባና ፖሊስ ይጮተ እንዲኖር አልፈልግም። እውነቱም ባለው አቅሙ እንዲጋፈጥ ነው ምረዳው። ለእውነት ደግሞ ቢታሰርም ቢሞትም ግድ የለኝም። እናታችን የእውነት ኖረን የእውነት እንድንሞት ነው ያስተማረች። እንግዲህ እኔ የጓደኝነቴን ተናግሬያለሁ፣ ለምክርሽ አመሰግናለሁ። ወንድሜ ግን በፍርሀት ሌባና ፖሊስ እንዲጫወት አልፈቅድለት ወንድ ሆኖ እንደ ወንድ እንዲሞት ነው እምፈቅድለት ምን እየጠበቃችሁ ነበር? ከሰዓታት በፊት እኮ እዚህ ነበርኩኝ። አይ በዚህ አጭር ጊዜ ለፖሊሶች አሳልፈ የሚሰጥ ከሆነ ለምን እዚህ ቤት አመጣሁ ሲጀመር? ሀረግ ዶክተር በጣም ባዘንኩበትና በተከፈሁበት ጊዜ ወንድሜን ወደ ቤት መልሳ ስታመጣ እና ደስተኛ ስታደርገኝ አዘንክልኝ መስሎኝ ነበር። መልሰ ለሚያሳድዱት ፖሊሶች ሊሰጠው ካሰብኩ እኮ ሲጀመሩ ሚዜ ቤት ማምጣት አይጠበቅብህም ነበር። ሀረግ፣ ስለ ኪሩቤል ነው እያወራሽ ያለሽው? አንዴ ነው። ከደቂቃዎች በፊት በጣም ደስተኛ ነበርሽ። አንተ እያለ ደስታ ኬት ይመጣል። ተሳስትሻል ብዬ ልሞግትሽ አልችልም። ስራን በደንብ ስለምታውቅ በምን አፍ ታውራል ወይ፣ እንድንነጋገር እፈልጋለሁ። ትንሽ ስራ አለች፣ ልትታገሺኝ ትችላለሽ? አልችልም። እሺ መቀጠል ትችላለሽ። ምን እያረክ እንደሆነ ልታስረዳኝ ትችላል? አሁን ሪሰርች እየሰራው ነው። ስለምን እያወራው እንደሆነ ጠንቀቀ ታውቃለህ። ከኪሩቤልና ከሀረግ እንደማይዘላቃሉ። ይህን ወንጀለኛ እቤት ድረስ ጎታ ያመጣው ለምንድን ነው? ሀረግ፣ እኔ ስገባ ለምን ተረብሻ እንደነበረ አሁን ገባኝ። ሊዲያ፣ ቆይ፣ ምን አይነት ሰይጣን ነሽ እንዴ? ይቺ ልጅ እኮ የእናቷ ሀዘን ላይ የተቀመጠች ሴት ናት። በሀዘን ላይ ሀዘን ለመጨመር እንደዚህ አይነት ጭካኔ ከየት ነው ያገኘሽው? በስራሽ ልታፍሪ ይገባል እኮ ኔ ኔ ማፈር የሚገባል። ከአንቺ ጭን የመሰለ ግፍ የሚፈጽሙ ሌላ ማን አለ? ለመሞቀኗ የምቆጥር ሴት ከነ ልጇ ቤታችን ይዘመተ ፍግም አለች። በእሷ ሰበብ ፖሊሶች በጥያቄ ቁም ስቅላችንን አሳዩ። ሊዲያ፣ አታቋርጠኝ ኤርምያስ። ጭራሽ ይባስ ብለ በፖሊሶች የሚፈልግ ወንጀለኛ እቤት ድረስ ይዘመጣ። እኛ ምንም ያደረግነው ነገር የለም አይደል? ቆይ፣ ምንድን ነው እንደዚህ የሚያስፈራሽ? ግድያው የተፈጸመው እዚህ ነው፣ የሁሉም መነሻ የሚሆነው ደግሞ እዚሁ ነው። አታስቢ። እኔ ከኮማንደር ጋር እወራለሁ። አንተ ምንም አድርግ፣ ምንም አይመለከተኝም። እኔ ግን የወንጀለኛ መሸሸጊያ መሆን አልፈልግም። እና እናማ አባርረዋለሁ። ቆይ አርግ ምን ይሆን ይችላል? ከዚህ ይዳገበ ምን? ኦ ከዚህ በፊት ነው ሜዳ አለ በኪሩቤል ቆይ ሾሪ ነው የምሄደው እያለክ ብቻ በቃ ማንም ማለት አይደለም። ቦታ ሂድ አልገባኝም። ቆይ ለምን? በህይወት እንድኖርልኝ እኔ ቅርታ አርግልኝ አርግ። ካሁን በኋላ ካንቺ ተለይቼ መኖር አልችልም። እኔ ደግሞ ለምን እንጥሩጡ ሳይሆን በቃ በሰላም መኖርህ ብቻ ነው የምፈልገው። የእናቴ ልጅ ነኝ። ምናልባት አልባት እስከሆነ እሷን ፈልጌ እየተከተልኩኝ አልኖርኩኝ ይሆናል ከዚህ በኋላ ግን የእሷን ፈለግ እየተከተልኩ ነው መኖር የምፈልገው። አንድ ነገር ልንገርሽ፣ የሚመጣውን ነገር በሙሉ ፊትለፊት እጋፈጣለሁ እንጂ ከዚህ በኋላ አንድ እርምጃ ንቅንቅ አልልም። ኪሩቤል፣ ትሰማኛለህ? ትሄዳለህ? አልሄድም። ከዚህ በኋላ ከአንቺ አንድ እርምጃ ከመሸሽ ሞትን እመርጣለሁ። እሺ ቆይ እኔ ለታዝነህ ብቸኛ እንደሆነ ምፈልጋ ሀጊ ስለማልፈልግ እኮ ነው አይደል? እንዴ እዚህ አጠገብሽ ያሉት እንዴ? በቃ አንዴ ማይናጥቻለሁ፣ ድጋሚ አንተን ማጣት አልፈልግም። ቃል ገባልሻለሁ፣ ምንም አልሆንም። አግለም ደግሞ አትሰሚኝ። አንተ ምንም አልገባህም። የት እንዳለ አድራሻህን ያውቃሉ። የእነሱ እጅ ረጅም ስለሆነ ኬይትም፣ ኬይትም ብለው ያልሆነ መረጃ ሰባስበው አንተን እስር ቤት ነው የሚያበሰብሱ። አንያም ደግሞ አንተንም እንደማ ይገሉብኛል። እሺ በቃ እንጂ አትጨነቂ። እንዴት ነው አይደል? ፈልጊው። አው በቃ ከዚህ በላይ የኔ የሆነን ሰው ስቀብር መኖር አልፈልግም። አሁን መሄድ አለብህ። አይሄድም። ዶክተር ሐረክ ጭንቀትሽ ይገባኛል። ኪሩቤልን ይጎዱታል ብለሽ ፈርተሻል። ግን እኔ ቃል እገባልሻለሁ ማንም ሰው እሱ ላይ እጁን እንዲያነሳ አልፈቅድ ወንጀለኞቹ ግን ምንም የማድረግ አቅም ይኖራቸው ይችላል እኮ። የሚከብደው ደግነት ነው። ክፋትን ሀብለሽ ስትጀምሪ ሰይጣን ፖ ብሎ ይመራሻል። ሳንደርስባቸው ደርሰውብናል። ሳነካቸው ነክተውናል። ምናልባት ዝምታችንን ከፍራቻ ቆጥሮት ከሆነ መቆጣት ምን እንደሆነ እናሳያቸዋለን። በስህተት አንድ እርምጃ ቢቀርቡን እኛ ሁለት እንቀርባቸዋል። ምንድነው? ሁለተኛ እህቴ አጠገብ እንዳትደርሺ ነግሬሽ ነበር፣ አይደል ኪራይ። አትጠጊም። እኔ ከዚህ ቤት እንድሄድ አዛኝ መስልሽ፣ እኔ እንድታሳምኚኝ፣ ከዚህ ቤት እንድወጣ እያለች ነበር አይደል? ለአንተ አስቤ እኮ ነው። ለእናስበሻለን፣ እባክሽ። የሠራሽ ወንጀል ካለ እንዳልደርስበት ብለሽ ነው። ምክንያቱም እኔ አንቺን ከማንም በላይ አውቅሻለሁ። ኪራይ፣ ተረጋጋ። የማዘርን ገዳይ ገለ የሰወርከው አንተ እንደሆንክ ሙሉ በሙሉ አምነዋል። እንሰሚያለሽ። እኔ ዘበነ እንዳልሞተ ዘጠና ዘጠኝ ነጥብ ዘጠኝ ዘጠኝ ፐርሰንት እርግጠኛ ነኝ በቀረችው ዜሮ ነጥብ ዜሮ ዜሮ አንድ ፐርሰንት ሊሞት ይችላል ብዬ የምገምተው። ከሞተም ደግሞ የገደልሽው አንቺ ነሽ። ምን ዝም በነንክ? ለእሱ እንደነበረ አውቃለሁ እያሉሽ የማይመስል ነገር አታውራም። እኔ በነገሮች ዝም ብዬ ማውራት አይነሳው አይደለም። ሲቀጥል ደግሞ በነገሮች ጣልቃ መግቢያው ነገር ካላቆምሽ መኝኝ እገልሻለሁ። እያሉሽ ያን ሰውዬ ብገለው እንኳን ለማዘር ብዬ ነበር ምገለው። ባክሽ አታስመስል ሊዲያ እየጠራሁሽ ነበር እኮ። አልሰማሁም ነበር። አትተነፋፈስሽ ግን ምን ሆነ? ኖርማል ነው። አዎ፣ ደህና ነኝ። በእርግጥ የልብምትሽል እለክ። አይደለም የመጣሁት እኔ። ያው የዛ መከረኛ ሱፐርማርኬት ጉዳይ እንዴት ሆነ? መከረኛ ነው ያልከው? አንቺ እዛ ባትሄጂ ኖሮ ይህን የማዘር በህይወት ይኖሩ ነበር እኮ። እኔም እኮ በመሞታቸው አዝኛለሁ። በእርግጥ ከነጋ ያስው ግን ለልጆቻቸው ሲሉ ሺህ ዓመት ቢኖሩላቸው ብዬ ተመኝቻለሁ። ኪሩቤልን ከልቤ ማዳመጥ ነበረብኝ። ለምን? እሱ የሆነ ነገር ብሎ ነበር እንዴ? ዘበነ የለየለ ጭራቅ እንደሆነ ያውቅ ነበር እንዴት? ለጊዜ፣ ወደ መጣሁበት ነገር ልመለስ። ግን እኮ ጊዜ የለኝም። ኦኬ፣ የሱፐር ማርኬቱ ጉዳይ በከፊልም ቢሆን ተስተካክሏል። ነገር ግን በአጭር ቀን ውስጥ ገቢዎቹ ፋይናንሻል ስቴትመንቱ እንድናቀርብ ጠይቀውናል። እስካሁን አካውንታንት አልቀጠርኩም። አት መቼ ቀጥር ያለሁ ግን ቀርፋፋ ነው። የተሰጠን ጊዜ ደግሞ በጣም ወጭ። ሰው ሀረግ ቢዚ የመሆን ፍላጎት ያላት ይመስለኛል። ማለት እሷ ትሰራዋለች። እውነትን ነው። ከዚህ በፊት ብዙ ነገሮችን ማስተካከል ችላ ነበር እኮ። እሷማ ካገዘችን ከጉዳ ወጣችን አትልም። አናግራታለሁ፣ በዛውም ትደበርበታለች። ልክ ነው። በሽ ሰላም ኪሩኒ። ሄሎ ዶክተር፣ ሰላም እያልኩ ነው። አልሰማኝ። በጣም አስፈላጊና ግራም ያጋባ ነገር አግኝቻለሁ። በጣም አስፈላጊ ግን ግራም ያጋባ ነው ያልኩኝ? አዎ፣ በጣም አስፈላጊና ግራማ ያጋባ ነገር። ምንድነው እሱ? ልስማ። ዘበነ ዘበነ? ምን? እናንተ ሆስፒታል መጥቶ አገልግሎት አግኝቶ ነበር። ምን